ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ፣ አብራችን ቆዩ። በቅድሚያም በአማራ ክልል የተከሰተው የሰላም እጦት መፍትሄ እንዲያገኝ ሕዝቡ የበኩሉ ሚና መወጣት እንዳለበት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጀ ተናገሩ። በጎንደር ከተማ የጥፋት እጆችና መዘዙ በሚል መሪ ሀሳብ የሰላም ውይይት ተካሂዷል። ተጨማሪ ዘገባለን። በጎንደር ከተማ የጥፋት እጆቹና መዘዙ በሚል መሪ ሀሳብ የሰላም ውይይት በከተማዋ ከሚገኙ የጸጥታ ኃይሎች ጋር ተካሂዷል። ውይይቱ በክልሉ የተፈጠረው የሰላም እጦት በሰው ህይወትና ንብረት ላይ እያስከተለ ያለውን ውድመት ዘላቂ መፍትሄ እንዲያገኛለ መሆኑን የጎንደር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋ መኮንን ተናግረዋል። በክልላችን የተፈጠሩ በማህበራዊ በሰው በሰሃፍት የደረሱ ጉዳቶች አሉ። ይሄ ለምንድን ነው የተፈጠረው? ማንን ስነው እየጎዳ ያለ በዚህ መንገድ እየቀጠለ ከሄደ ጉዳቱ ወደ ምን ሊሸጋገር ይችላል የሚለውን እና የምንጎዳውም እኛን። ነገር ግን ይሄ ነገር ከዚህ በላይ አድጎ ለከፋ ነገር እንዳንዳረግ ህዝቡም በተገቢው መንገድ በክሮበት የመፍትሄውም አካል እሱ ሆኖ ወደ ቀደመው ሰላማችን እንድንመለስ ለማድረግ ነው። መንግስት በተደጋጋሚ የሰላም ጥሪ ማቅረቡን ያስታወሱት አቶ ተስፋ የሰላም እጦቱ በዋናነት እየጎዳ ያለው ህዝቡን በመሆኑ ህብረተሰቡ ልጆቹን መምከር እንዳለበት አመላክተዋል። አሁን ባለው ተጨባጭ ሁኔታ ህዝቡ በሀዘንም በደስታም ከቦታ ቦታ ተንቀሳቅሶ ያለው ሁኔታ መከወን አልቻለም። በጣም አስቸጋሪ ሁኔታ ቢኖር የቅርብ ቤተሰቡ ሙቶ ሄዶ የማይቀብርበት የማያስተዛዝንበት ሁኔታ ነው የተፈጠረው። ደስታውን እንደው እንተውና ማለት ነው። ስለዚህ ህዝቡ ጨክኖ ወጣቱ የሚያማይነት መሪውም ጠቅላላ ህዝቡ ማገዝ አለበት የሚል ጥሪ ና ያለ። በምክክር መድረኩ ተሳታፊ ከሆኑ የህብረተሰብ ክፍሎች መካከል አቶ አደራጁ አስማረ ና ወይዘሮ እስከዳር አብርሃ ይገኙበታል። ተሳታፊዎቹ ዘላቂ ሰላም ለማስፈን በሚደረገው ሂደት የድርሻቸውን እንደሚወጡ አረጋግጠዋል። በየጎናችን ህቶች ንግሞቻችን መምከር አለብን። የወጡትን መመለስ አለብን። እዚህ ያለነውንም የሚያኮርፉንም አይል እንዳያቆርፉ መመለስ፣ መምከር፣ መገሰጥ ሁሉም እያንዳንዱ ማህበረሰቡ አካባቢውን መጠበቅና የየድርሻውን መወጣት አለበት። ዘላቂ ሰላም ለማምጣት በመጀመሪያ ከቤታችን ነው የሚጀምረው። ሰላም ማለት ነው ከህቴ፣ ከወንድሜ፣ ከአካባቢ፣ ከከተማዬ ሁሉን ነገር መጀመሪያ ያለብኝ ከዛ ነው። ለራሳችን የተሰጠንን ድል መጠቀም መቻል አለብን። ያን ማድረግ ካልቻልና አንዱ ያንዱን ጥፋት አንዱ የሆነ ነገር እያለ የሚመጣ ምንም ለውጥ የለም። ምክክሩ ህዝቡ በተፈጠረው ችግር እየደረሰ ያለውን ሁለንተናዊ ጉዳት እንዲረዳ እድል የሚፈጥር መሆኑን የጠቆሙት ደግሞ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጀ ናቸው። በአማራ ክልል እየታየ ያለው ቀውስ በአጭሩ መፍትሄ እንዲያገኝ መንግስት እየሰራ ነው ያሉት ዶክተር መስፍን ጫካ የገቡ ግለሰቦች የሰላም ጥሪውን ተቀብለው ወደ መደበኛ ህይወታቸው እንዲመለሱ እየተሰራ ነው ብለዋል። በተለያየ መልኩ ተደናግረው የሚሆን አስበውበት የሚገቡ ኃይሎች በሰላም እጃቸውን ሰጥተው ወደ ሰላማዊ የኑሮ ሁኔታቸውን እንዲመለሱ ለማድረግ መንግስት አሁንም ሳላ የሰላም ጥሪ እያቀረበ ነው። በሌላ መልኩ መንግስት የሚያቀርበውን የሰላም ጥሪ ህዝብም ተቀብሎ ለእነዚህ ኃይሎች የሰላም ጥሪ እንዲያቀርቡ መልእክት አለን። የተጀመረው ውይይት በጎንደር ከተማ አስተዳደር በሚገኙ በሁሉም ክፍለ ከተሞችና የቀበሌ አስተዳደሮች በቀጣይ ተከታታይ ቀናት እንደሚካሄድም ተጠቁሟል። በተመሳሳይ ዜና በሰሜን ጎንደር ዞን ደባርቅ ከተማ የጥፋት እጆችና መዘዞቹ በሚል መሪ ቃል ህዝባዊ የውይይት መድረክ ተካሂዷል። የጥፋት ኃይሎች በተለያየ ጊዜ በደባርቅ ከተማ ጉዳት ለማድረስ ሙከራ ቢያደርጉም በሰላም ወዳዱ ማህበረሰብ ተሳትፎ ሰላምን ማጽናት መቻሉን የአማራ ክልል የአካባቢ ጥበቃና የደን ልማት ባለስልጣን ምክትል ዳይሬክተር አቶ ተሾማ አግማስ ተናግረዋል። የሰሜን ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አደራጀ ባዘው በበኩላቸው የክልሉን ሰላም ወደነበረበት ለመመለስ እየተሰራ መሆኑን ተናግሯል። በመድረኩ የቀረበውን የጥፋት እጆችና መዘዞቹ በሚል ርዕስ የተዘጋጀውን ዘጋቢ ፊልም ማህበረሰቡ በጥሞና ተረድቶ ሰላም ወዳድ ያልሆኑ ኃይሎችን መታገል እንደሚገባም አስገንዝቧል። የሀገር ሽማግሌዎች በአካባቢው አንድነትና ሰላም እንዲመጣ የበኩላቸውን ጥረት እንዲያደርጉ የመድረኩ ተሳታፊዎች አስገንዝቧል። መረጃውን ያደረሰን የሰሜን ጎንደር ዞን መንግስት ኮሚኒኬሽን መምሪያ ነው። በህገወጥ መንገድ ሲዘዋወር የነበረ ከዘጠና ኩንታል በላይ አፈር ማዳበሪያ በደባርቅ ከተማ ፈላጣ የፍተሻ ኬላ መያዙን የከተማ አስተዳደሩ ፖሊስ መምሪያ ገለጸም። ባለፉት ሁለት ወራት ከአምስት ጊዜ በላይ ተመሳሳይ የአፈር ማዳበሪያ በህገወጥ መንገድ ሲዘዋወር መያዙም ተጠቁሟል። ደረጀ ደርበው ዝርዝር አለው። በህገ ወጥ መንገድ ሲዘዋወር የነበረ ከዘጠና ኩንታል በላይ የአፈር ማዳበሪያ በደባርቅ ከተማ ፈላጣይ ፍተሻ ኬላ በቁጥጥር ስር ውሏል። የተለያዩ ሸቀጦችን በላይ በመሸፈን አመሳስሎ ለማሳለፍ ሙከራ ሲደረግ ከህብረተሰቡ በተገኘ ጥቆማ በቁጥጥር ስር መዋል መቻሉን የደባርቅ ከተማ አስተዳደር ፖሊስ ጽህፈት ቤት የሰው ሀብት ልማት አስተዳደር ኃላፊ ኢንስፔክተር ስማቸው ንጉስ ተናግረዋል። በተቋቋመው አደረጃጀት ይህን ማዳበሪያ ልንይዘው የቻልንበት ሁኔታ አለ በቁጥርም ዘጠና እንደሆነ አረጋግጠን ያመጣንበት ሁኔታ ነው ያለን። በበላያቸው ላይ ሌላ ነገሮች ይጫናሉ እንዳያስነቁ ጀሪካኖችን፣ እንደዚህ ሸቀጣ ሸቀጦችን፣ ሌላ ነገሮችን አብረው የመቀላቀል ሁኔታዎች አሉ። እንዳይታዩ ግን ያን አገላብጦ የመስራት ኃላፊነት የነበረን የኛው ስለነበረ በበቂነት ፍተሾን በማድረግ ጥሩ ውጤት ለማምጣት ያሰብንበት መንገድ ነው ያለን። የጸጥታ ኃይሉ ከማህበረሰቡ ጋር በመቀናጀት ባደረገው ጥብቅ የቁጥጥር ስራ ባለፈው መጋቢት ወር ከአፈር ማዳበሪያ በተጨማሪ በህገወጥ መንገድ ሲዘዋወር የነበረ ቤንዚን በቁጥጥር ስር መዋል መቻሉን የገለጹት ደግሞ የደባርቅ ከተማ አስተዳደር ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር የማተው አለሙ ናቸው። ኬላችን ከዚህ በፊት ይህ ማዳበሪያ ብቻ አይደለም የተያዘ። ቤንዚንም ከ500 ሺህ ሊትር በላይ ተይዞ ውርስ ሆኗል። በተደጋጋሚ ከሀገር ወደ ሀገር የሚመላለሱ እኔ ህገ ወጦች መንግስት የከለከላቸው ህገ ወጦች ኮንትሮባንድን ከመቶ ሰማኒያ በላይ ሰላም ዘብ ብለን ያደራጀ ነው፣ የከተማችን ሰላም ጠባቂ አለን። በተለያየ መንገድ ሌላ ጥይት የተለያየ ነገር እንዳልፍ እሱንም ቢሆን በተጠናከረ መንገድና ህዝባችን ወደኛ ስበት ከህዝቡ ጋራ የጋራ አድርገን እነዚህ በኋላም ቢሆን የተያዘው እንትን መቀጠል መቻል ስላለበት ህገ ወጥ መታገል ስላለበት ህዝቡ ከህዝብ ጋርም ግንዛቤ ፈጥረን እየሰራን ነው ያለን። አርሶ አደሩ ከህገ ወጥ የአፈር ማዳበሪያ የንግድ ግብይት ራሱን ሊጠብቅ ይገባል ያሉት የደባርቅ ከተማ አስተዳደር ግብርና ጽሕፈት ቤት ኃላፊ በእውቀታየ ነው። ከዚህ በፊት በተሰሩ የቁጥጥር ስራዎች ከ300 ኩንታል በላይ የአፈር ማዳበሪያ ገቢ ተደርጎ በተመጣጣኝ ዋጋ ለአርሶ አደሮች እየተሰራጨ እንደሚገኝ ገልጸዋል። ህብረ ስራም አያውቀው ዩኒየኑም አያውቀው ግብርና ተቋም መቆም ማዳበሪያ ከቦታ ቦታ ሲንቀሳቀስ ከተገኘ ህገወጥ ንግድ ከመሆኑ ጋር አያይዘን የንግድ ግብረ ኃይሉ በወሰነው መልኩ ውሳኔ እያስቀመጠ ማዳበሪያዎች በቀጥታ እንዲወረሱና ወደ መጋዘን እንዲገቡ ይደረጋል። ወደ መጋዘን ከገቡ በኋላ ደግሞ ህጋዊነታቸውን ተላብሰው በአሰራሩ አሰራሩን ተከትሎ ለአርሶ አደሮች ተደራሽ የሚሆንበት ሁኔታ ያለ መሆኑን መግለጽ እፈልጋለሁ። በቀጣይም የቁጥጥር ስራው ህብረተሰቡን ባሳተፈ መንገድ ተጠናክሮ እንደሚቀጥል ተገልጿል። በየደረጃው ያለው አመራር ለስራ እድል ፈጠራ ትኩረት ሰጥቶ መስራት እንዳለበት በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አሳሰበም። የዞኑ ስራና ስልጠና መምሪያ የ9 ወራት እቅድ አፈጻጸሙን በሆመራ ከተማ ገምግሟል። የብድር አቅርቦት በቂ ያለመሆን ለስራ እድል ፈጠራው ችግር መሆኑም በግምግማው ተነስቷል። አምሳ አለሞኘ ተጨማሪ አለው። የወልቃይት ጠገዴ ሰቲት ሁመራ ዞን ሥራና ስልጠና መምሪያ የ9 ወራት እቅድ አፈጻጸሙን በሆመራ ከተማ ገምግሟል። ባለፉት 9 ወራት ለ10955 ዜጎች የሥራ ዕድል ለመፍጠር ታቅደው ለ14997 ዜጎች ቋሚና ጊዜያዊ የሥራ ዕድል መፍጠር መቻሉ በግምገማው ተመላክቷል። የብድር አቅርቦት ችግር ሆኖ በመቀጠሉ በሚፈለገው ልክ የሥራ ዕድል ለመፍጠር አለመቻሉን የመድረኩ ተሳታፊዎች አንስተዋል። በርከት ያሉ ዓመታት ስንጠይቅ የነበረው ብድር ነው። ይሄ ብድር በሁለት አይነት መንገድ ነው፣ አንደኛ ጸደይ በመደበኛ የሚያበድረው ብድር አለ። ሁለተኛው ተዘዋዋሪ ብድር አለ። በባለፈው ለምሳሌ እንደ ክልል የተመደበው በኤንጂኦ 84 ሚሊዮን ብር ነው የተበጀተው። ነገር ግን ወልቃይጠገዴ በዚህ አልተካተተም። እኛ ሳንገፋው ራሱ ወደ ስራ ወደ ልማት የሚዘነብለው ማህበረሰብና የሚዘነብለው ወጣት ማበረታታትና ማብቃት እጅግ በጣም ተገቢ ነው ብዬ አስባለሁ። ምክንያቱም የበቃና የለማ የሰለጠነ ማህበረሰብ ለመፍጠር ስራና ስልጠና ከፍተኛ ሚና ስላለው ማለት በዞኑ ያለውን ምቃቅም ተጠቅሞ የስራ እድል ለመፍጠር ጥረት እየተደረገ ነው ያሉት የዞኑ ስራና ስልጠና መምሪያ ኃላፊ የኔነሽ ስለሽ ናቸው። ከብድር አቅርቦት ችግር በተጨማሪ የስልጠና ክፍተት ለስራ እድል ፈጠራው ሌላው ማነቆ መሆኑንም አንስተዋል። ኢንተርፕራይዞችን በማሸጋገር ረገድ ከተሰራው በላይ ማከናወን ይገባ እንደነበርም ኃላፊው አስረድተዋል። ጸጋው መሰረት ያደረገ ተጠቃሚነት በስራ እድል ፈጠራ አሳይቷል። አሁን ቀጣይነት ያለው መስሪያና ማምረቻ የሚባሉ አሉ። በአንክሮ በትኩረት ያልሄድንባቸው ስራዎች ከዚህ ናቸው። ኮንቴይነሮች ለኢንተርፕራይዝ በማስተላለፍ ረገድ በኢንተርፕራይዝ የተደራጁ ወደ መሸጋገር እና ወደ ሞዴል በመምጣት አኳያ የተሻለ ስራ ሰርተናል። ግን ደግሞ ሞር ከዛ በላይ መስራት ነበረብን የሚል ቁጭት ይዞ ነው የሄደ ዘጠኝ ወረዳ። በዞኑ በርካታ የፈጠራ ስራዎች እየተሰሩ መሆኑን ያነሱት የዞኑ ዋና አስተዳዳሪ አቶ አሸተ ደምለው አመራሩ ለስራ እድል ፈጠራ በትኩረት መስራት ይጠበቅበታል ብለዋል። በሁመራ ፖሊቴክኒክ የተሰራው የፈጠራ ስራ በዚህ አጋጣሚ ተመሰግኑ ይፈልጋሉ። የወርቅ ማሽን የሌሎችንም ማሽኖች ፈጠራ የሰራበት ነው። ተማሪ ሮቤል የሰራው ስራ ለሀገር መከላከያ ሰራዊትም ለሀገረ መንግስት ግንባታንም ትልቅ አስተዋጽኦ ያለው ቴክኖሎጂ ክሬት አድርጎ የሀገር መከላከያም በተለይ ሰሜን ምዕራብ እዝ ትልቅ አክብሮት ሰጥቶ ሽልማትም ሰጥቶታል። በየደረጃው ያለን አመራሮች ለስራ ዕድል ፈጠራ ትርጉም ሰጥተን መስራት ይኖርብናል። ጠንካራ ሀገር ለመገንባት በኢኮኖሚ ተጠቃሚ የሆነ ማህበረሰብ መፍጠር እንደሚገባ የዞኑ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ገብረ እግዚአብሔር ደሴ ጠቁመዋል። ስለሆነም አመራሩ ግንዛቤ ፈጠራ ላይ ትኩረት ሰጥቶ ሊሰራ እንደሚገባም አሳስበዋል። ጠንካራ ሀገረ መንግስት እንዲገነባ ጠንካራ ፓርቲ ያስፈልጋል። ጠንካራ ፓርቲ እንዲኖር ደግሞ ሀሳቡ ተተግብሮ በሀሳቡ የተጠቀመ ማህበረሰብ ወጣት ያስፈልጋል። በሀሳቡ እንዲቀበል አመራሮች ነን። ኢንተርናላይዝ እንዲያደረገው ግንዛቤ መፍጠር መቻል ያለብን። በዞኑ ለስራ ዕድል ፈጠራ ማነቆ የሆነውን የብድር አቅርቦት ችግር ለመቅረፍ ከሚመለከታቸው አካላት ጋር በጥምረት እየተሰራ ስለመሆኑ ከዞኑ አስተዳደር ያገኘነው መረጃ ያመለክታል። መንግስታዊና መንግስታዊ ያልሆኑ ድርጅቶች ባደረጉት ድጋፍ የመድኃኒት አቅርቦት እጥረት መቀረፉን በማዕከላዊ ጎንደር ዞን የወገራ የመጀመሪያ ደረጃ ሆስፒታል አስታወቀም። የመድኃኒት አቅርቦት ችግር መፈታቱ ሆስፒታሉ ለማህበረሰቡ ተገቢውን አገልግሎት መስጠት እንዳስቻለውም ተገልጿል። አገኘሁ ባየው ዝርዝር አለው። መምህር ኃይለማርያም ንጉሴና ወይዘሮ ቀኑ ክብረት በማዕከላዊ ጎንደር ዞን ወገራ ወረዳ በወገራ የመጀመሪያ ደረጃ ሆስፒታል መድኃኒት እየገዙ ነበር ያገኘናቸው። የህክምና ባለሙያዎች ያዘዙላቸውን መድኃኒቶች በሆስፒታሉ ማግኘታቸው ህመምን ለማስታገስና መፍትሄ ለማግኘት እንደሚያግዛቸው ይናገራሉ። መድኃኒት ያው በተጻፈው መሰረት እናገኛለን። ያው በአካባቢው መድኃኒቱ ከተገኘ አንድ መንተኛ ከበሽታው ይፈወሳል። ይህ ጥቅም ነው። መድኃኒቱ በአግባቡ እየሰጡን ነው። አለ ቤተሰቡን አሳክም የምንፈልገው መድኃኒት አግኝተናል። የወገራ የመጀመሪያ ደረጃ ሆስፒታል በ2016 በጀት ዓመት የመድኃኒት አቅርቦት እጥረት ገጥሞት እንደነበር የሆስፒታሉን ስራ አስኪያጅ አቶ በእውቀት ራራን ጠቅሰን መዘገባችን ይታወሳል። ከዘገባው በኋላ ሆስፒታሉም የመድኃኒት አቅርቦት ችግሩ መቀረፉን ስራ አስኪያጁ አቶ በውቀት ያነሳሉ። ክረምት ላይ እና በባለፈው የበጀት አመትም ሆስፒታል ላይ ከፍተኛ መድኃኒት ጥረት ነበር። በዛን ሰዓትም ያው ዘገባ እናንተም ሰርታችሁልን ነበር እና በተሰራው ዘገባ በሚዲያ ያዩም በሚዲያም ደግሞ ያላዩ እንዲሁ ዳይሬክት በደብዳቤ ጠየቅናቸው። የተለያዩ መንግስታዊ የሆኑና ያልሆኑ ድርጅቶች በመድኃኒትም በማቴሪያልም በገንዘብም ብዙ ድጋፍ ተደርጎልናል ማለት ነው። አሁን ላይ ከ85 እስከ 90 ፐርሰንት የሚሆነው የመድኃኒት ችግር ተቀርፏል። የአማራ ክልል ጤና ቢሮና መንግስታዊ ያልሆኑ ተቋማት ከ5.2 ሚሊዮን ብር በላይ ድጋፍ ማድረጋቸውን አቶ በእውቀት ጠቅሰዋል። አይሲአርሲ ወደ 12 ሚሊዮን ብር ድጋፍ አድርጎልናል በመድኃኒት ኔሜሶ፣ ፎላንድ፣ ዩኒሴፍ፣ ጤና ቢሮ ራሱ ጤና ጥበቃ ሚኒስቴር ከጤና ቢሮ ጋርም የሆስፒታል የሪኖቬሽን ለእሱም ድጋፍ የሚሆን በድምሩ ወደ 275 ሚሊዮን ብር ለመድኃኒት ወደ ሁለት ነጥብ አምስት ሚሊዮን ብር ደግሞ ለዚህ ለሪኖቬሽኑ አግኝተን፣ አሁን ወደ ውጭ የምንላቸው መድኃኒቶች እንኳ ብዙም የለም ብለን ነው የምናምን። በኛ እምነት ከ85 እስከ 90 በመቶ የመድኃኒት አቅርቦት ችግር መቀረፉን የተናገሩት ስራ አስኪያጁ ተገልጋዮች ሲያነሱት የነበረው የመድኃኒት አቅርቦት ችግር መፈታቱን አብራርተዋል። የሩብ ዓመቱ የማህበረሰብ ውይይት እናደርጋለን ከዛ በፊት ብዙ ጊዜ የነበረው የቅሬታ ምንጭ አንደኛው የማህበረሰብ ውይይቱ ጋር ሲነሳ የመድኃኒት እጥረት አለ ነው። ወደ ውጭ ስንላቸው ደግሞ ከጤና መድን ሪፎርም ጋር ተያይዞም በጣም የቅሬታ ምንጭ ነበር። ሆስፒታላችን ጤና መድን አድሳድሰን መድኃኒት ወደ ውጭ እየተባለ ነው የሚል ነበርና ከዛ በኋላ በዚህ ሁለት ሩብ ዓመት በስድስት ወር ውስጥ ሁለት የማህበረሰብ ውይይት አድርገናል። በመድኃኒት የሚነሳብን ቅሬታ የለም። በሆስፒታሉ መደበኛ በጀት በመንግስታዊና መንግስታዊ ባልሆኑ ድርጅቶች ድጋፍ የመድኃኒት አቅርቦትን ዘላቂ አድርጎ ለማስቀጠል እየተሰራ መሆኑ ተገልጿል። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።